ከአላህ ውጭ ለማንም መስገድ የሚቻል ቢሆን ሚስት ለባሏ እንድትሰግድ አዘ ነበራ። በመሆኑም ስጁድ ከአላህ ውጭ ለማንም አይፈቀድም ማንም ይሁን ማንም። ሊአሐድም ብላ ለማንም ምድር ላይ ካሉ ፍጥረታት ሐቁ ትልቁ በመሰረቱ ወላጆች ናቸው። ነገር ግን ሴት ልጅ ካገባች በኋላ የሚበልጠው የባሏ ሐቅ እንደሆነ ነው። ይህን ፉቃሃዎች በሰፊው ዳሳው። የተወሰኑት አናበላልጥም ሁለቱም ተመሳሳይ ሐቅ አላቸው ብለዋል። የወላጆች ሐቅ ነው የሚበልጠው ያሉም አሉ። ነገር ግን ሐዲቶች የሚያጠናክሩት ከተገደዱ ሁለቱን ማጣጣም ካልተቻለ፣ ትዳሬ ብላ ጎጆ ይብላ እስከኖረች ድረስ የባል ሐቅ ከወላጆች ሐቅ ይበልጣል። ይህ ማለት ደግሞ ባሌ ብላ ወላጆቿን ቸላ ትበል ትጣል፣ ትበድል ማለት አይደል። ነገር ግን ብልህ ሴት አስተዋይ ሴት ዲን ያላት ሴት ባሏን ማስደሰት ባሏን መታያዘዝ ባሏን መንከባከብ ኢባዳ ነው ብላ የምታምን ሴት ባል ያጎደለ ብላ አታጎድልም። በልጣ መገኘት ስላለባት በተግባር እሱን ማስተካከል መግራት ስለሚጠበቅባት፣ ባጎደለ ቁጥር አጎድላለሁ፣ ባኮረፈ ቁጥር አኮርፋለሁ፣ በዘጋኝ ቁጥር ዘጋዋለሁ፣ የሆነ ነገር በከለከለኝ ቁጥር እኔም ሌላ ነገር ከለክለዋለሁ ከተባለ ጦር ሜዳ ሆነ ማለት ነው። ይህ ሊሆን አይገባም። ሚስት ለባሏ ዝቅ ልትል ይገባታል።

ሐቆ ዘውጅሀ የባሏን ሐቅ እስካልተወጣች ደረሰ አንዲት ሴት የጌታውን ሐቅ ተጠብቃለች ተወታለች የሚባለው የባሏን ሐቅ ስጠብቅና በምትችለው ያክል ሐቁን ስትወጣን ወለው ሰአለሃ ባሏን ከመታዘዟ ሐቁን ሁሌም ከመጠበቋ አይመጣ ወለው ሰአለሃ ነፍሰሃ ራሷንም ካቢጠይቃት ወህይ ዐላቅት አቢ ኮርቻ ላይሆና ለምተምነዕሁ እምቢ ለተለ አይገባትማ መጨረሻ ጉዞ ላይሆና

አባታቸውም ሱሐቢዮች ናቸው። በይአተ ሪድዋንን ሙባይዓ ካረጉ ሰዎችም አንዱ ናቸው። አላህ ተባረክ ወተዓላ ከወደዳቸው ሊያስደስታቸው ቃል ከገባላቸው ነቢይን እስላምን ለመጠበቅ ለዲን ለመከላከል ቃል ከገቡ ቃላቸውንም ከሞሉ ሰዎች መሃል አንዱ ናቸው። የተለያዩ ሐዲሶችን ከነቢ አስተላልፈዋል። ይሄን መልእክት የያዘ ሐዲስ ከበርካታ ሱሐቦች ተላልፈዋል። ሴት ልጅ ከአላህ ውጭ ላለ አካል ስጁድ ማድረግ ቢፈቀድ ባዝ ሚስት ለባሏ ስጁድ እንድታደርግ አዝ ነበር የሚለው ሐዲስ በተመሳሳይ ማዕና ተመሳሳይ መልእክት ያለው ሆኖ ከበርካታ ሱሐቦች ተላልፈዋል። ከአቡ ሁረይራ፣ ከአይሻ፣ ከአነስ፣ ከሙዓድ፣ ከቡረይዳ ከሌሎችም ሱሓቦች የተለያዩ የሱና ዘጋቢዎች ዘግበዋል። አንድ ጉዳይ ከተለያዩ ሰሓቦች ከተላለፈ የመልእክቱ አንገብጋቢነት በግልጽ ሊታወቅ ይገባዋል። እዚህ ሐዲሱን ያሰፈረው ጸሐፊው አጠር አድርጎ በተለያየ ዘገባ ላይ ኢማም አህመድ፣ ሌሎች መዘገቡት እስከነ ምክንያቱ በስፋት ተነግሯል። ሙዓድ ኢብኑ ጀበል ረዲየላሁ ዐንሁ ወአርዳህ ከሻም ሲመለሱ ለነቢዩ ስጁድ አደረጉላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ማ ሀዳ አሉ፣ ይሄ ምንድን ነው አሉ። ምክንያቱም ይሄን አላስተማሩ፣ ሌላ ጊዜም ሰሃቦች አያደርጉትም? ለየት ያለ ነገር ሙዓደ ሲያደርጉ ይህ ምንድን ነው አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም። ያ ረሱላላህ ከሻም ሀገር መጥቼ ነው እዛ አካባቢ ላይ ያሉ ሰዎች ለመሪዎቻቸው ለአባቶቻቸው ሃይማኖት አባት ለሚሏቸው መሪ ለሚሏቸው ስጁድ ሲያደርጉ አይቼ ነው። ፈወዲቱ አነፍዓለ ዛሊከ ቢካ እኛም ሶሐቦች ላንቱ ይሄን ማድረግ አለብን ብዬ ነው ተመኘቼ ነው አላቸው። ነቢ ሰላት ሰላም ፈላ ተፍዐሉ አታድርጓል። በአንዳንድ ዘገባዎች አይገባም ያታድርጉ፣ ጌታችሁን ብቻ ተገዙ። ስጁድ አላህን የመገዛት የአምልኮ የዒባዳ ምልክት ነው። ለአላህ ብቻ አድርጉት። ወንድማችሁን ደግሞ በሚገባው መልኩ አክብሯል። በስጁድ ሳይሆን የሁሉም ሐቅ መጠበቅ አለበት። ስጁድ የአላህ ሐቅ አታድርጎ፣ ይሄን ጌታችሁን ብቻ ተገዙ፣ ጌታችሁን ብቻ አምልኩ። ስጁድ የአላህ ሐቅ ነው። ወንድማችሁን ማክበር የምትፈልጉትን ሰው ግን እሳቸውም ይሁን ሌላ በሌላ ለሰው በሚገባ መልኩ አክብሯል። ሰውን ለማክበር ስጁድ ማድረግ አንገት መድፋት ርኩዕ ማድረግ ካፌሮች እንደሚያደርጉት አንገትን ዝቅ ማድረግ፣ ከዚህ ሁሉ አልፎ አንዳንድ ፉቀሃዎች እንደጠቀሱት የለበሱትን ኮፍያና መሰል ነገር ሁሉ አውልቆ ዝቅ ለማለት መሞከር ስህተት። ይሄ የሚያደርጉ ሰዎች አሉ። አሁንም ድረስ በተለይ ትልልቅ የሚባሉ ሰዎች ጋር ሲቀርቡ፣ እነሱን ሰላም ማለት ሲፈልጉ ርኩዕ ያደረጉ ወደዚያም ይሄዷል። ወከዛሊክ በኮፍያ በጥምጣም ወይም ካፌሮች እንደሚያደርጉት በኬፕና በመሰል ነገር የተሸፈነ ጸጉራቸውን አንስተው ዝቅ ብለው ሄደው የሚስሙዋን ይህም አይገባም። ነቢም ይሄን አርጎ አላሉም፣ ሰሓቦችም አላደረጉም። ሰውን ማክበር ያለብን ሸሪያ በሚፈቅደው ለሰው በሚገባው ልክ ነው። ይህኔ ነው ነቢ ሰላም ፈላ ተፍዐሉ አታድርጉ ፈእኒ ለው ኩንቱ አሚራን አሓደን አን የስጁደ ሊገይሪ ላህ ለአመርቱ ልመርአተ አንተ ስጁዳ ሊዘውጂሃ ያሉ ከአላህ ውጪ ለማንም መስገድ የሚቻል ቢሆን ሚስት ለባሉ አንድ ስግድ አዘ ነበራ። በመሆኑም ስጁድ ከአላህ ውጪ ለማንም አይፈቀድ፣ ማንም ይሁን ማን። ሊአሐድም ብላ ለማንም ለመቃብር ስጁድ የሚያደርጉ አሉ በዘመናችን ፈላን ሙስታህ ለወልዮች፣ ለሷሊሖች ብለው ስጁድ የሚያደርጉ አሉ። የአውሊያ ሐድራ ብለው የጠንቋይ መሰብሰቢያ ጋር ሄደው እየተንፋቀቁ በስጁድ ተደፍተው በዳዴ እያሉ ይግቧል። የትልቅ የሆነ ስህተት። ከአላህ ውጭ ለማንም ልናጎበድድ ልናጎነብስ ስጁድ ልንደፋ አይገባም። ለቀብር ስጁድ የሚያደርጉ ሰዎች አሉ፣ የቀብር አፈር የሚበሉ ሰዎች አሉ። ማዕነሁ ሁ ሙስሊም ነኝ ያሉ ላኢላህ ኢለላህ ያሉ ከእንዲህ አይነቱ ተግባር ጋር ላኢላህ ኢለላህ አይጠቅምም። ጃሂሎች ከሆኑ ልናስተምራቸው ልናሳውቃቸው፣ እያወቁ ያወቁ ከሆነ ይሄ የሚያደርጉት ይሄ ኩፍር እንደሆነ ልንነግራቸውና ሻሃዳ እንዲይዙ ሊመከሩ ይገባል። ወከዛሊክ ከዚህ ተቀራራቢ የሆነ ልንጠነቀቁ የሚገባ ተግባራል የወላጆችን እግር መሳም በመሰረቱ ችግር የለም፣ ተፈቅዷል። ነገር ግን በቆሙበት ከላይ ወርዶ እግራቸው ላይ ወድቆ መሳሙን፣ ይሄ ከሱጁድ ጋር ይመሳሰላል፣ አይሆንም ያሉ ዕለሞቻል ቁጭ ባሉበት ወላጆች እግሮቻቸውን ዘርግተው በተቀመጡበት አጠገባቸው ቁጭ ብለው እየተጫወቱ መሳም ይቻላል፣ ለአክብሮት እነሱን ለማስደሰት አማ። ከዚህ ውጪ ትልልቅ የሚሏቸው ሰዎችን ወይም አስከፋ ነው የሚሉትን ሰው እግሩ ላይ ወድቀህ ጠይቅ የሚባለው አባባል ትክክል አይደል። እዚህ ደረጃ መድረስ የለባቸውም ነገሮች። ሁሉም ነገር በልክ መሆን አለበት። ከላይ ከቆሙበት ወርዶ እግርን መሳም የስጁድ አካል ነው። በትክክልም በግንባራቸው እግርን የሚነኳሉ፣ መሳም ሳይሆን ስጁድ ማድረግ ነው የሚፈለገው። ማለት እንዲህ ለሚያደርጉለት አካልም ፈተና ነው። ይሄን የሚያደርገው አካል ከአላህ ውጪ ለማንም መተናነስ የሌለበትን ያከር ራስን ዝቅ ማድረግ በሌላ ዘገባ ግመል ለነብዩ ሰለላሁ ዐለይሂ ወሰለም ስጁድ እንዳደረገላቸውና ሰሐቦች ይሄን ባዩ ጊዜ ማአቅል የሌለው ግመል እየሰገደልህ እኛ እንዴት አንሰግደልህም? እኛን ለአንተ ልንሰግድ የሚገባው ብለው ይህን ሀሳብ እንዳመጡም ተነግሯል። የሆነ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ወጪ ለማንም ስጁድ ማድረግ ቢፈቀድ ሚስትን ለባሏ ስጁድ እንታደርግ አዘ ነበር። ከዚህ ሐዲስ የባል ሐቅ ከወላጆች ሁሉ ሐቅ እንደሚበልጥ መረዳት ይቻላል። ለማንም ስጁድ ማድረግ የሚቻል ቢሆን ከአላህ ወጪ ሚስት ለባሏ ስጁድ እንድታደርግ አዘ ነበር ነው ያሉት። ልጆች ለወላጆቻቸው ስጁድ እንዲያደርጉ አዘ ነበር አሉ። ስጁድን የሚያክል ተግባር ከአላህ ውጪ ለማንም አይገባም አሉ። ለአላህ ብቻ ነው የሚገባው። እንደው የሚገባው ቢኖር ሚስት ለባሏ ታደርገ ነበር ሲሉ፣ ምድር ላይ ካሉ ፍጥረታት ሐቁ ትልቁ በመሰረቱ ወላጆች ናቸው። ነገር ግን ሴት ልጅ ካገባች በኋላ የሚበልጠው የባሏ ሐቅ እንደሆነ ነው። ይሄን ፉቃሃዎች በሰፊው ዳሰው፣ የተወሰኑት አናበላልጥም ሁለቱም ተመሳሳይ ሐቅ አላቸው ብለዋል። የወላጆች ሐቅ ነው የሚበልጠው ያሉም አሉ። ነገር ግን ሀዲቶች የሚያጠናክሩት ከተገደዱ ሁለቱን ማጣጣም ካልተቻለ፣ ትዳሬ ብላ ጎጆይ ብላ እስከኖረች ድረስ የባል ሐቅ ከወላጆች ሐቅ ይበልጣል። ይህ ማለት ደግሞ ባሌ ብላ ወላጆቿን ቸላት ብል ትጣል ትበድል ማለት አይደል። ከሁለቱ አንዱን እንጂ ማስኬድ ካልቻለች የባሏ ሐቅ ይበልጣል። በአለም ወይም እኔን ወይም ወላጆችሽም በሌላ አይገባውም። ከአለም ጥፋተኛ ስሉ እሱ ነ የሚጠየቀው እሷ ናት። ከዛ በኋላ ምርጫ መምረጥ የምትችለው ከወላጆቼ በዚህ መልኩ ለየታኝ ከአንተ ጋር መኖር አልችልም ማለት ትችላለች። በቂ ምክንያት። ቀደም ሲል ሀዲስ ላይ ሚንይሪማ በአሲን ተብሏል። ያለ ምክንያት ፍቺ የጠየቀች እንደሆነ የጀነሽታ አታገኝም ተብሏል። ከምክንያቶች አንዱ ይሄ ነው። ከኔ ጋር መኖር ወላጆችሽን ካልጠየቅሽ ካላየሽ ካልሄድሽ ነው ካለ ይሄ በቂ ምክንያት። ብዙ ጊዜ ወንዶች ሴቶችን እንደፈለጉ ለማሰቃየት ይሄን ሀዲስ ያለ አግባብ ሲጠቀሙ ይታያል። ሴት ልጅ ፍቼ የጠየቀች እንደሆነ የጀነትን ሽታ አታገኝም ተብሏል ይላል። ያለ ምክንያት በምክንያት ከሆነሳ ችግር የለውም። ይሄን ትናንት አብራርተናል። ከምክንያቱ አንዱ ወይም እኔም ወይም ወላጆችሽን በይ ካለ እሺ ብላ ጋብቻዋን ትዳሯን አስበልጣ መቀጠል ትችላለች። የባለ ሐቅ ከባድ ስለሆነ፣ ነገር ግን አይኔ ከወላጆቼ ጋር አልቆራረጥም ወይ መስተካክል አሊያ ደግሞ ፈታኝ ወላጆቼን ላስተናግድ እነሱን ልካድም ማለት ትችላለች። ነገር ግን እዚህ ደረጃ ሳይደርስ በፊት ከባል ጋር ቀድሞ ሸርጥ ማስቀመጥ ማንነቱን ምንነቱን ቀድሞ ማጣራት ያስፈልጋል። ከወላጆች ጋር እንዲቆራረጡ የሚያደርግ ትዳር ቢገር ይሻላል፣ መጀመሪያ ባይገባበት ይሻላል። ነቢ ሰላቱ ወሰላም ሚስት ለባሏ እንድትሰግድ አዝ ነበረ ከአላህ ውጪ ስጁድ ማድረግ ቢቻል ከሚለው ሴት ልጅ ከወላጆቿ ይልቅ የባሏ ሐቅ እንደሚበልጥ እንረዳለን። ወላጆች ለልጆቻቸው እንዲሰግዱ ስጁድ እንዲያደርጉ አዝ ነበር ሳይሆን ሚስት ለባሏ ስጁድ እንድታደርግ አዝ ነበር ነውና የተባለ። ሆኖም ይህ ካላ ውጪ ለማንም አይቻልም። ነገር ግን ከዚህ የተፈለገው የባልን ሐቅ ክብደት መግለጽን የተፈለገው በያኑ

ታቱ አዲያ ሐቅ ዘውጅሃ የባሏን ሐቅ እስካልተወጣች ድረሳል። ሁለቱም የጉዳዩን ክብደት ገላጮች ናቸው። ነፍሴ በእጁ ባለችው በአላህ ምለዋል። የነፍሶች ሁሉ ምርጥ የነቢ ነፍስም። በዚህ መልኩ ነቢን መማል ይችላሉ። ሌላም ሰው ቢምል ችግር የለውም። የአላህ ባህሪ ነው። ወለዚህ ነፍሲ ብየድ ብለን ብንመልኛ ችግር የለም። ከዚህም በአላህ ተባረክ ወተዓላ ባህርያት መማል እንደሚቻል እንረዳለን። አላህ ተባረክ ወተዓላ እጅ እንዳለውም ከዚህ እንረዳለን። በሌሎች ሐዲቶች በቁርአንም የተረጋገጠ ጉዳይ ነው። ለአላህ እጆች አሉት። ነገር ግን የአላህ እጅ የማንንም እጅ ይመስላል ብለን አናምን፣ ከፍጡራን ጋር እናመሳሰል። ለአላህ እጅ አለው ካልን ከፍጡራን ጋር ከሰው ጋር አመሳሰል ነው የሚባለው። የአላህ እጅ የሰውን እጅ ይመስላል፣ የእኔን እጅ የገሌን እጅ ይመስላል ከተባለ ነው ማመሳሰል የሚባል። ወደዚህ ሳንገባ ለአላህ ተባረከ ተዓላ እጆች አሉት፣ ከራሱ ጋር የሚሄዱ ራሱን የሚመስሉ እኛ ማናውቃቸው ሁኔታቸውን፣ አኳሃኑን እኛ አናውቅም። እጅ ግን እንዳለው ቁርአን ላይ ሐዲስ ላይ ተነግሯል። ሊማ ኸለቅቱ ቢየደየ በል የዳሁ መፍሱጠታኒ የሚል የቁርአን አንቀጾች አሉ። የነቢ ሐዲቶች ማር እጆች እንዳሉት የሚያሳዩ ይሄም አንዱ ነው ከዚህ። የአላህን ተባረከ ወተዓላ ባህርያት፣ የአላህን ባህርያት በተነገረን መሰረት አምነን ልንቀበል ይገባናል። በአላህ በራሱ ወላሂ ወቢላሂ ወተላሂ ብሎ መማልም ይቻላል። በባህርያቱ መማል ይቻላል። ወለዚህ ነፍስ ሙሐመድም ቢየዲህ እንዳሉ ከዚህም አንዱ ቁርአንን ብሎ መማል ችግር እንደሌለው ተገልጿል። ከዛ ውጭ ግን ባለ ቤተኛው መክሉቅ መማል አይቻልም። በነቢም ይሁን በእናትም ይሁን በዝምድና ይሁን መማሉ የሽርክ አካል ይሆናል።

ያለ አካል ስጁድ ቢያደርግ ሚስት ለባሏ ስጁድ እንድታደርግ አዘ ነበር። ነፍሴ በእጁ በሆነው በአላህ እምላለሁ፣ ሴት ልጅ የጌታዋን ሐቅ አትወጣም የባሏን ሐቅ እስካልተወጣች ድረስ የሚሉት በሙሉ ሙባለጋ ናቸው። ሴት ልጅ በምችለው ሁሉ ባሏን መታዘዝ እንዳለባት መግለጽ ተፈልጎ ነው። ይህ ሁሉ የተባለ ኪናያ ነው። የባል ሐቅ ከማንም ሐቅ በላይ ነው። እንደው የአላህ ሐቅ የሆነው ስጁድ ጋር እስኪደርስ ድረስ ማለት እዛ ደርሶ ሴት ልጅ ባሏን መታዘዝ ላይ ገደብ ሊኖር አይገባም። ከዚህ እስከዚህ ነው የምታዘዝህ ልትል አይገባም። በወንጀል እስካላዘዛት ድረስ መታዘዝ አለባት። ሄዶ ሄዶ ሄዶ የቆመው ምን ላይ ነው? የአላህ ሐቅ የሆነው ስጁድ ጋር ነው የቆመው። የቀረው ስጁድ ነው ለሱ መደፋትን የቀረው። ይሄ የአላህ ሐቅ ባይሆን፣ ከአላህ ውጪ ለማንም የማይገባ ባይሆን ይሄንም አድርግ ቢያዝ ነበር። ይሄ ኪናያ ይባል። አድርግ ያላትን ሁሉ ማድረግ ምትችለውን ሁሉ መታዘዝ ይጠበቅባታል። ሐቁ ከባድ እንደመሆኑ ማለት ነው የተፈለገው። የባልና የአላህን ሐቅም አያይዘዋል ነ ሴት ልጅ የባሏን ሐቅ እስካልተወጣች የጌታዋን ሐቅ መወጣት አትችልም ብለዋል። ሴት ልጅ ባሏን በታዘዘች ቁጥር አላህን ትታዘዛለች። ማለት ከባሏ ቅርብ በሆነች ቁጥር ወደ አላህ ቅርብ ትሆናለች። በተቃራኒ ደግሞ ባሏን በተመለከተ ባጎደለች ቁጥር፣ ቸላ ባለች ቁጥር፣ መታዘዘን በቀነሰች ባቆመች ቁጥር በዚያው የጌታዋን ሐቅ ማጉደሏ የማይቀር ይሆናል ማለት ነው። ይሄን ሙባለጋ ሲያደርጉ ነቢ አሰላት ሰላም ምናሉ ወለው ሰአልሃ ነፍሰሃ ራሷን እንኳ ቢጠይቃት ለአልጋ ቢፈልጋት፣ ወህያ ዓላ ከተቢን ኮርቻ ላይ እንኳ ሆነ ቢፈልጋት፣ ለምተምናዐሁ ራሷን ልትከለክለው አ አይሆንም ልትለው አይገባም። ከተብ ማለት ትንንሽ ኮርቻ ማለት ነው። ከዚህ የተፈለገው ግመል ላይ እንኳ ብትሆን እንስሳት ላይ የተጓዘች ጉዞ ላይ እንኳ ብትሆን ቤተኛውም ጊዜ ቤተኛውም ቦታ ሸሪዓን በማይፃረር መልኩ ሸሪዓ ይከለከል ነገር ከሌለ ራሷን ልትከለከል አይገባም። አንዳንድ የሐዲስ ተንታኞች ወለ ዕላ ከተቤን ማለት አረቦች ዘንድ ሴት ልጅ ምጥ ሲይዛት የምትቀመጥበት ኮርቻ አለ፣ ለምጥ የሚያመች መቀመጫ አለ። እዛ ላይ ሆና እንኳ ቢሆን ምጥ ላይ ሆና እንኳ ቢሆን ባለሚስቱን ከጠየቀ ከጠራ ለስከለክለው አይለተለው አይገባም ማለት ነው የተፈለገዋል። ደስ ትዳም ቢሆን ምጣድ ላይ እንኳ በትሁ ቤተኛውም ሰዓት ቤተኛውም ሁኔታ ላይ ባል ከጠራ ባለቤቱን ከፈለገ ስራጅ አሁን አይመቸኝም ላ ዛሪክ የሚሉ ምክንያቶችን ማቅረብ እንደሌለባት አልፎ ሁሉ ጉዞ ላይ ግመል ላይ በትሁ አልፎ ሁሉ ምጥ ላይ ከባሉ ጥሪ ወደ ኋላ ለተላይ ገባም የተፈለገው እነዚህ ነገሮች ራሳቸው ሳይሆን አቅል ያለው ሰው መቼም ይሄን ያህል ባለቤቱ ምጥ ላይ ሆነ ባለቤቱን አይጠራም። እሷን ለመርዳት ጥረት ያደርጋል እንጂ እንደው ቢከሰት ማለት እንዲህ ነገሩን እንኳ ቢገጥም እሷን በማሰብ ደረጃ ራሷን በማሳመን ደረጃ በዚህ ሁኔታ ላይ እንኳን ባሌ ቢጠራኝ የሆን ነገር ከኔ ቢፈልግ መከልከል የለብኝም ወደ ኋላ ማለት የለብኝም፣ ለትሪ ይገባታ። ይህ የነቢ ምክር ከባድ ነው ይገም የተባለው ለዛ ነው። ለምንድን ነው ይህ ሁሉ የሆነው? እነዚህ ነገሮች ጥያቄ ያስነሳሉ። እስከዚህ ድረስ ስጁድ ከአላህ ውጪ ቢፈቀድ ሚስት ለባሏ እንድታደርግ አዘ ነበር። የትኛዋም ሴት ልጅ የጌታዋን ሐቅ አትወጣም። የጌታዋን ሐቅ ጠብቃለች አይባልም የባሏን ሐቅ እስካልጠበቀች እስካልተወጣች። እንዲባል ያደረገው ምንድን ነው ሚስጥሩ ተብሎ ሲጠየቅ ባል ለሚስት ከሚያደርገው ባል ለሚስቱ ከሚውለው ውለታ አንፃር ካለበት ከባድ ኃላፊነት አንጻር ከመጀመሪያ ጀምሮ ማህር ከፍሎ ቤት አመቻችቶ ሰርግ አዘጋጅቶ የሚያስፈልጋትን ጌጥ፣ ልብስ አሟልቶ የቤት ዕቃ አሟልቶ የሚያገባው እሱ ነው። ከዛ በኋላም እለታዊ፣ ሳምንታዊ፣ ወርሃዊ አመታዊ ወጪዎች የሚሸፍነው እሱ ነው። ልብሷን ጌጧን የሚያሟላው እሱ ነው። በሸሪዓ ስንነጋገር ማለት ባለ ሀብት እንኳ ብትሆን የቤት ወጪ የመሸፈን ልብሷን ጌጧን መግዛት አይወጅብባት ከዛ በላይ ከሐራም እንድትጠበቅ የሚያደርጋት እሱ ያይን ማረፊያ ሚሆኑ የዱንያ ድጋፍ ሚሆኑ ያኺራ ሸፋዓ ሚሆኑ ከጀሃነም እሳት ጥላ ሚሆን ከለላ ሚሆኑ ልጆችን ምትወልደው ከአላህ ቀጥሎ በሱ ሰበብ ከዚ ለሷ የሚውለው ውለታ ሚያደርገው መልካም ነገር እጅግ በጣም ከባድ ከመሆኑ አንፃር በዚህም ነው ሐዲስ ላይ ባሏን ከእሱ ተብቃቅታ የማትኖር ከመሆኗ ጋር ከእሱ ጋር ያለች ባሏን ማታመሰግን ሴት አላህ ተባረከ ወተዓላ ዞር ብሎ አያያትም ተብሎ ቀጣይ ሐዲሶችም አሉ ከበባድ የሆኑ የባልን ሐቅ ዑበሙን ክብደቱን የሚያሳይ እናት ከአባት የበለጠ ሐቅ እንዳላት ተነግሯል ሶስት እጥፍ ነው እናት መወደድ ያለባት ለምንድን ነው ለልጆቿ ከምትከፍለው ዋጋ አንፃር በዓለም እዚህ ጋር ከሚስት እሱ ላይ ካላት ሐቅ የበለጠ የባል ሐቅ ያለባት ስጁድ እንኳ ቢፈቀድ ለእሱ ነበር የሚፈቀደው። የተባለው እሱ ለእሷ ከሚያደርገው አንፃር፣ ለቤቷ ለልጆቿ ከሚያደርገው አንፃር በሸሪያው ዲኑ በሚያዘው መሰረት እእሱ የሚጠበቀውን ባሟላ ቁጥር ሐቁ ከፍ ያልሄዳል፣ ባጎደለ ቁጥር ሐቁ ትንሽ ሊቀንስ ይችላል። ወለሁነ ሚስሉለዚ ዓለይሂነ ቢልማዕሩፍ ስለተባለ። ነገር ግን ብልህ ሴት አስተዋይ ሴት ዲን ያላት ሴት ባሏን ማስደሰት፣ ባሏን መታዘዝ፣ ባሏን መንከባከብ ዒባዳ ነው ብላ ምታምን ሴት ባል ያጎደለ ብላ አታጎድልም። በልጣ መገኘት ስላለባት በተግባር እሱን ማስተካከል መግራት ስለሚጠበቅባት፣ ባጎደለ ቁጥር አጎድላለሁ፣ ባኮረፈ ቁጥር አኮርፋለሁ፣ በዘጋኝ ቁጥር ዘገዋለሁ፣ የሆነ ነገር በከለከለኝ ቁጥር እኔም ሌላ ነገር ከለክሏለሁ ከተባለ ጦር ሜዳ ሆነ ማለት ነው ቤት። ይህ ሊሆን አይገባ። ሚስት ለባሏ ዝቅ ልትል ይገባታል። ሚስት ለባሏ ልትተናነስ ይገባታል። ሐፍሳ ቢንቱ ሲሪን እኛ ባሎቻችንን አናናግርም ነበረ እናንተ አሚሮችን ንጉሶችን እንደምታናግሩት እንጂ ብለዋል። ሐፍሷ ታቢዕያ ናቸው። የሙሐመድ ብኑ ሲሪን እህት ናቸው። ከሶሓባ የተማሩ ሰው ናቸው። ወልቀዋዒዱ ሚነ ኒሳ ላቲ ላ የርጁነ ኒካሐን የሚለውን አንቀጽ ስናብራራ ሱረ ማነው ተንቢሃት ላይ አንስተናል። እድሜያቸው ገፍቶ እንኳ ሙሉ ሒጃብ ኒቃብ ጭምር ነበር የሚያደርጉት። የተወሰኑ ሰዎች እድሜሽ ገፍተዋል ከእንግዲህ ቁርአን ላይ ወልቀዋዒዱ ሚነ ኒሳ በሚለው መሰረት ለምን ልብስ አትቀንሺም? ኒቃቡ ለምን አይቀርም ሲሏት የአንቀጽን መጨረሻም ብጉት ዋአንየስታፊፍነ ኸይሩን ለሁና ዕድሜያቸውም ገፍቶ ጋብቻም ማይፈልጉ ሆነ ለጋብቻም ማይፈልጉ ሆነው ቤትም ይውሉ ሆነው ሕጃባቸው ላይ መቀጠሉ ወንድ ሲኖር ሙሉ መሸፈኑ ለእነሱ የተሻለ ነው አላህ ስላለ አላህ ይሻላል ያለው ነው የማደርገው ልብሴን አልቀንስም ጅልባቤን ኒቃቤን አልተውም ብላ እኚህ እናት ናቸው፣ ረዲየላሁ አንሃ። እኛ ወንዶቻችን ባሎቻችንን እናናግር የነበረው እናንተ ንጉስን እንደምታናግሩት ባለስልጣን እንደምታናግሩት ነው። ሴት ልጅ ለባሏ ትሁት በሆነች ቁጥር፣ በተናነሰች ቁጥር፣ ራሷን ዝቅ ባደረገች ቁጥር ባለሷ ጥላ ይሆናት ይችላታል፣ ይቅርባታል። ይሄም በተወችና ራሷን ከፍ ከፍ ባደረገች ቁጥር ነገሩ በተቃራኒ ይሆናል። هذا والله <سؤال> تعالى <سؤال> أعلم <سؤال> የዛሬ ደርሳችን እዚህ ያበቃል።